ገደለች ሆን ማርያም አሁን ለትንሽ ኮን ውያ ለትንሽ ማርያም ለትንሽ አሁን በስድስት ሺ የአስራ አምስት ሺ ነው ያለኝ፣ ጋይስ የአስራ አምስት ሺ ነው ያለኝ። በሀያ ሺ የስንት ልበለው? ንገሩ፣ ጻፉልኝ። የስድስት ሺ አለው። በዚህ በሀያ ሺ ስንት ልበለው? አባዙት አስራ አምስት አስራ አምስት ሰላሳ ሺ ሰላሳ ምናምን አንበሳው

አረበን ዝም በይ። የስድስት ሺህ መጠጣ ታወርደዋለህ። አንደኛ ቅጣት ትልቁ አንበሳ። ሁለተኛ ቅጣት አምስት ደቂቃ ሙሉ ሽንት ቤት አቅፈህ እንደዚህ አቅፋችሁ፣ ባህያችን ነው አቅፋችሁ አምስት ደቂቃ ሙሉ ቁጥ ያላችሁ እዛ። ሶስተኛ ቅጣት

የቆሸሸ ጫማ አምጣችሁ ሀያ ጊዜ በጫማ ውሃ መጠጣት። ጨርሻለሁ። በጊፍት እቀጣለሁ። እኔ በጊፍት እቀጣለሁ። አንበሳ ማለት በጊፍት አዎ፣ ቆይ

ትፈራለህ? ወጣች ማርያምን፣ ተመስገና አንቀጣም ነው። በጊፍት እቀጣለሁ፣ በጊፍት እቀጣለሁ። አንበሳ ማለት ነው። በጊፍት አዎ፣ ስወጣ